ከፍተኛ ነጥብ አምጥተው ወደ ቀጣዩ ዙር ወደ ፍጻሜ ዋዜማ ያለፉ ተወዳዳሪዎች እነማን ናቸው? ዛሬ የሚሰናበተው ተወዳዳሪ ማን ነው? የሚለውን የምናውቅበት ሰዓት ላይ ነን። ከፍተኛ ነጥብ አምጥተው ወደ ቀጣይ ዙር ወዳለፉ ተወዳዳሪዎች ስናልፍ በሁለተኛው ዙር ዳኞች ነጥብ ባልተናገሩበት፣ ሶስቱም ዳኞቻችን አስር አስር ሺ ነጥብ በተመሳሳይ ሰጥተዋል። እናንተ ውድ ተመልካቾቻችን የላካችሁት የኤስኤምኤስ ነጥብ 20 በመቶ 643 ነው። በአጠቃላይ ድምር ውጤት 60643 በማምጣት በነገራችን ላይ የዛሬ 15ም ነው። ባለፈውም በተመሳሳይ በሁለቱም ዙር 60 ሺ ነው አይደል? ከዳኞች ነጥብ ያገኘው ስለዚህ የእውነት ዛሬም እንደባለፈው ሁሉ ተመልካቹን አስነስተን አስጨብጭበን ለሚቀጥለው ሳምንት ተዘጋጅቶ እንዲመጣ ነው። ምን ሸኘው። ካሳውን ዘውዴ ካሲ ሸኛ የሽልማቱ አይደለም የአደራው ነው። እሺ። አደራ ጭምር ያለበት ነው። ምክንያቱም በየሳምንቱ ተወዳዳሪዎቻችን በፋና ላምሮት ሁሌም እንደምንለው በፍጹም የዚህ ሳምንት ብቃትና አቅም ለቀጣዩ ሳምንት ዋስትና አይሆንም። ስለዚህ ያለፉት ሳምንት የዛሬውም ጭምር ለካስሽ ታሪክ ነው። የሚቀጥለው ሳምንት የሚቀጥሉት ውድድሮች ላይ የሚሰራው ነው አሸናፊ የሚያደርገው። በተመሳሳይ በሁለተኛው ዙር ዳኞች ነጥብ ባልተናገሩበት በተመሳሳይ ሶስቱም ዳኞች 9950 ነጥብ ነው የሰጡት። ሶስቱም ዳኞች 5050 ብቻ ነው የቀነሱት። የእናንተ የውድ ተመልካቾቻችን 20 በመቶ 213 ነው። በአጠቃላይ 60 ሺ 63 በማምጣት ወደ 1 ሚሊዮን ብሩ ፈታ ዘና ቀብረር ብሎ ያለፈው ኤፍኤም ጌታቸው ነው። ወደ አንድ ሚሊዮን ብሩ የተጠጋው በሚል ይስተካከል። ምንድ የወሰደው አልኩኝ? ወደ አንድ ሚሊዮን ብሩ ያለፈው ያው ነው እኮ በቃ። የተጠጋው ዋስትና አይሆንም እንላለን። በየሳምንቱ ፋና ላምሮት ሁልጊዜም በዕለታዊ አቅርቦት ስለሚወሰን እንቀጥላለን። ከፍተኛ ነጥብ አምጥተው ወደሚቀጥለው ሳምንት የተሻገሩት ከተሻገሩት መካከል ዳኛ ብሩክ 9900፣ የሹምነሽ 9960 አማኑኤል 9950 ነጥብ ሰጥተዋል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ማለት ነው። በአጠቃላይ የእናንተ የተመልካቾቻችን ድምር ውጤት 20 በመቶ ተጨምሮበት በሁለቱም ዙር በአጠቃላይ ድምር ውጤት 59781 በማምጣት የዛሬ ሳምንት ፋና ላምሮት ስለማይኖረን የዛሬ 15 ቀን በፍጻሜ ዋዜማ ከምናገኛቸው ተወዳዳሪዎች መካከል የተቀላቀለን ወይም የተቀላቀለችን ዮሴፍ ጉልላት ነው። እንኳን ደስ ያለ። የእናንተ የውድ ተመልካቾቻችን 20 በመቶ ድምፅ ደግሞ 261 ነው። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት፣ ዳኛ ብሩክ 9807፣ አማኑኤልና የሹምነሽ 9900 እኩል ነጥብ ሰጥተውታል ሰጥተዋታል። በአጠቃላይ በእናንተ በተመልካቾቻችን 20 በመቶ ድምር ውጤት 59616 በማምጣት የፍጻሜውን ዋዜማ ከተቀላቀሉት ተወዳዳሪዎቻችን መካከል ዳግም ተፈራ ነው። እንኳን ደስ ያለ። የእናንተ የውድ ተመልካቾቻችን 20 በመቶ ድምፅ 206 ነው። ዛሬ በኤልም አንድ እና በኤልም ሁለት የተወከሉት ብሩክና ስንታየው የመጨረሻዋ ሰዓት ላይ ደርሰዋል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት፣ ሶስቱም ዳኞች በተመሳሳይ 9840 ነጥብ ሰጥተዋል። እንደ ሁልጊዜውም እጄ ላይ ፖስታ አለ። ከዛሬው የፋና ላምሮት የምዕራፍ 19 የባለ ተሰጥኦ ድምፃውያን ውድድር ለጊዜው ብትሰናበትም ብትሰናበችም የነገው የአሸናፊነት ጉዞህ ጉዞሽ ግን ይቀጥላል። ፋናም አብሮህ ነው፣ ፋናም አብሮሽ ነው። መልካም ዕድል ከ15 ሺ ብር ጋር። ያለፉትን እንግዲህ 10 ሳምንታት ዛሬ 11ኛው ሳምንት ላይ በተከታታይ በድንቅ ብቃት እዚህ ደርሰዋል። ሁለቱም ተወዳዳሪዎቻችን ብሩክና ስንታየው ግን ዛሬ እየወደድን እያከበርን እያደነቅን በቀጣይ በተለየ መድረክ እንገናኛለን ብለን የምንሸኘው ስንታየው ሰፋኔን ነው። የብሩክ ሰለሞንን ውጤት እናገራለሁኝ። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ብሩክ 9880፣ የሹምነሽ 9900 እንዲሁም ደግሞ አማኑኤል 9910 ነጥብ ነው የሰጧቸው። የእናንተ የውድ ተመልካቾቻችን አጠቃላይ ኤስ ኤም ኤስ 20 በመቶ ደግሞ 217 ነው። በአጠቃላይ ድምር ውጤት 59597 በማምጣት በሚቀጥለው ሳምንት ወይም የዛሬ 15 ቀን በፍጻሜው ዋዜማ ከምናገኛቸው መካከል ሆኗል። ብሩክ እንኳን ደስ ያለው። ስንታየው እንዴት ነበር አጠቃላይ የፋና ላምሮት ቆይታሽ? ማመስገን የምትፈልጊው የምትዩ ነገር ካለ ድሉልስ። እሺ አመሰግናለሁ። ያው ቆይታዬ ደስ ይላል። በራሴ ጥረት ነው እዚህ የደረስኩት እም እግዚአብሔር ይመስገን እዚህ ስለደረስኩ ጓደኞቼ፣ ቡርቴ ሳለ በጣም አመሰግናለሁ። ከጎን የነበራችሁ እስካሁን ድረስ እና ደግሞ ያው በቃ፣ እግዚአብሔር ይመስገን እዚህ በመድረሴ ም ፈጣሪን አመሰግነዋለሁ። ምንትዋብ ፈትል አመሰግናለሁ፣ በጣም እስከዚህ ድረስ ስደግፉ ነበረ። እግዚአብሔር ይስጥልኝ። ዳኞች፣ ባንዶቹን፣ ዛይን ባንዶች፣ ኮኮብ ባንዶች እግዚአብሔር ይስጥልኝ፣ አመሰግናለሁ። እኛም ከልብ እናመሰግናለን። በሄድሽበት ሁሉ መልካም ነገር ይግጠምሽ። ፋና ላምሮት አስራ አንደኛው ሳምንት ይህንን ይመስል ነበር። በየሳምንቱ እያዘንን አንዳንድ አንድ ተሰናባቾችን እያሰናበትን የፍጻሜ ዋዜማ ላይ ደርሰናል። በሚቀጥለው ሳምንት የትንሣኤ በዓል ዋዜማን በማስመልከት ልዩ ፕሮግራም አዘጋጅተንላችኋል እንድትከታተሉት እንጋብዛችኋለን። ፋና ላምሮት ግን በዳግማዊ ትንሣኤ ዋዜማ ወደ እናንተ ይደርሳል። ከስድስቱ ተወዳዳሪዎች አንድ ብቸኛ ሴት ተወዳዳሪ ነበረችን። ዛሬ እሷንም ተሰናብተናታል። አምስቱ ተወዳዳሪዎች እንግዲህ አምስቱም ወንዶች ሆነው ወደ ፍጻሜው ዋዜማ አልፈዋል። ያ ማለት ወደ ፍጻሜው ዋዜማ ሲጠጉም በተመሳሳይ ወደ አሸናፊዎች አሸናፊም ተጠግተዋል። እንግዲህ ቀደም ሲል የሰንታየውን ዶክመንተሪ እንዳየ ነው በጣም ድንቅ ብቃት ያላት በራሷ ጥረት ብዙ አካባቢዎች በሄደችበት ሁሉ አቅሟን ለማሳደግ ብዙ የለፋች ገና በልጅነቷ እናትም አባቷንም ብታጣ ከቤተሰቦቿ ጋር ሆኗ ብዙ ስራዎችን የሰራች ጠንካራ ሴት ናት እና በሄደችበት ሁሉ መልካም ነገር እንዲገጥማት መመኘት እፈልጋለሁ። አዎ፣ ለዚህ ነው ፋና ላምሮት የሚመጡ ተወዳዳሪዎቻችን በብዙ ጥረትና ፈተና ሲፈትነው ጭምር ነው እናንተ ጋር የሚቆሙት የምንለው በዚህ በዚህ ምክንያትም ጭምር ነው። አዎ በትክክል። ለማንኛውም አምስቱን ተወዳዳሪዎች በድጋሚ እንኳን ደሳላችሁ ማለት እንፈልጋለን። ሁሌም በየሳምንቱ እየመጣችሁ ለተወዳዳሪዎቻችን አቅም ጉልበት ስለምትሆኑ በጣም ደስተኞች ነን ከዛም ባለፈ በጣም ብዙ ፊቶች ይታዩኛል ምንም ያልቀነሱ በየሳምንቱ ስለዚህ የሚደግፏቸው ልጆች አሉ አሁንም አልተሰናበቱም ማለት ነው በሚቀጥለውም እንደምንገናኝ ተስፋ እናደርጋለን እንኳን ደስ ያላችሁ ስላለ ሁላችሁ ደግሞ ዳኞቻችን እንደ ሁልጊዜውም ተወዳዳሪዎቻችንን ጥሩ አስተያየት በመስጠት እንዲሁም ዛሬ እንኳን አልተበሳጫችሁ ማለ ደስተኛ ነበራችሁ አንዳንዴ ሲበሳጩ ልል ነበር ዛሬ በጣም ደስተኛ ነበሩ ስለዚህ እንደ ሁልጊዜውም ሁሉ ለተወዳዳሪዎቻችን አስተያየት በመስጠት ድጋፍን ስለምታደርጉ እናመሰግናለን። አብረን ስለነበረን ቆይታ እናመሰግናለን። ከልብ እናመሰግናለን። አዳን አረጋና ሰላማዊ ተስፋዬ ከቀጣ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደረግን። የሚቀጥለው ሳምንት ቀደም ሲል እንዳልነው የትንሣኤ ዋዜማ ነው። ስለዚህ አንገናኝም፣ የዛሬ 15 ነው። ግን ፋና ቴሌቪዥን በልዩ የዋዜማ ፕሮግራም እንዲሁም የትንሳኤ ልዩ ፕሮግራሞች ይጠብቃቸዋል። ከወዲሁ መልካም የትንሳኤ በዓል ማለት እንፈልጋለን። ትንሣኤው ያለ ህማማት የለም፣ የህማማት ሳምንትም ጭምር ነው የኦርቶዶክስ እምነት ተከታዮችን የካቶሊክ እምነት ተከታዮችን፣ በአጠቃላይ ጾሙን የምትጾሙ ሁሉ መልካም የህማማት ሳምንት አይባልም፣ ግን የህማማት ሳምንቱን በጥሩ ሁኔታ እንድታሳልፉ እንመኛለን። በያላችሁበት ሰላም ሁኑልን። አገራችን ቸርት ቆየለ